ሰበር አስደንጋጭ የዩቲ መጨረሻ እምዬ ተዋህዶ በርሜል ጊዮርጊስ ሊዘጋ ነው፣ ብዙ ሰው በመሞቱ ምክንያት። ሰላም ሰላም ውዲያ በዩቲዩብ ተመልካቾቼ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዳዲስ መረጃ ቅድስ ቤተክርስቲያናችን በተመለከተ ዛሬም ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝን። እስቲ ወደ መጀመሪያው ቪዲዮ እንለፍ። ልመርቃችሁ እግዚአብሔር ዝም አይበላችሁ ዝምም ካላችሁ ለበጎ ይሆንላችሁ። ዝም ካላችሁ ልክ እንደየው እጥፍ ድርብ ለመስጠት ሲሆን እግዚአብሔር ዝም አይበላችሁ። ቪዲዮውን እንደተመለከታችሁ ነው፣ ሁሌም ቪዲዮአችንን የምንጀምረው በምርቃት ነው እና አሜን፣ አሜን፣ አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች አሁንኑ ይደረግላቸው፣ ይደረግላቸው፣ ይሁንላቸው ለማለት ፈልጋለሁ። እግዚአብሔር አምላክ የማንንም እጃ ያስጠብቃችሁ የረገጣችሁት ነገር ሁላ ለምለም ይንላችሁ። እጃችሁ መስቀል ይሆንላችሁ። የመረቃችሁት ምርቃት ሁላ ይሳካላችሁ። እግዚአብሔር አምላክ በዚህ ጾም የልባችሁን መሻት እንዳለ ይፈጽሙላችሁ። ዘወረደ ብላችሁ እንደጀመራችሁ ትንሳኤ ብላችሁ እንድትጨርሱ እግዚአብሔር አምላክ ይፍቀድላችሁ። የልባችሁን ሀሳብ ያሳባችሁን ሁላ እግዚአብሔር አምላክ ይስጣችሁ። በድብቅ የጸለያችሁ ጸሎት በአደባባይ የተሰማንላችሁ። እህቶቼ ወንድሞቼ፣ በስደት ላይ ያላችሁ ለሀገራችሁ ያብቃችሁ። ሀገራችን ኢትዮጵያን ሰላም ያርግልን። አሚን አሚን አሚን አሚን እያላችሁ ኮሜንት ላይ ጻፉ። አሚን ያሉ ሰዎች ይሁንላቸው፣ ይደረግላቸው ለማለት ፈልጋለሁ። እስቲ ወደ ቀጣዩ ቪዲዮ፣ ወደ ቀጣዩ መረጃ እንለፍ። ፍትህ ላረካ አቡነ ገብረ መንፈስ ቅዱስ! ፍትህ ላረካ ኦርቶዶክሳውያን አንገት ላይ ማተባስረ ይህንን ቪዲዮ ሼር ሳታርግ የምታሳለፍ ኮንክ አንተ የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ኮንክ ይህንን ቪዲዮ ላይ ሼር ኮምፒሊንግ ሪፖስት እያደረጋችሁ ለዓለም አድርሱት። በወላይታ ሀገረ ስብከት በአረካ አቡነ ገብረ መንፈስ ቅዱስ ገዳም መንግስት የቤተ ክርስቲያን አምስት ሄክታር ያህል ቦታውን ወስደው ለሌላ ግለሰብ እየሰጠ ይገኛሉ። ስለዚህም የአረካ ኦርቶዶክሳውያን ከአይናት ዲያቆና ምእመናን ሁሉም ወጥተው አረካ ከተማ ላይ ሰላማዊ ሰልፍ እያደረጉ ይገኛሉ። እኛም ከእነሱ ጎን መቆም አለብን። ያለ ምንም ማስረጃ፣ ያለ ምንም መረጃ ዝም ብሎ እንዴት የቤተ ክርስቲያን ቦታ ተቀምጦ ለሌላ ግለሰብ እንዴት ይሰጣል? በአሁኑ ሰዓት የአረካ ኦርቶዶክሳውያን እየተደፈሩ ይገኛሉ። ቤተ ክርስቲያን ተደፍራለች። እኛ ኦርቶዶክሶች ለቤተ ክርስቲያን እንሞታለን እንጂ መቼም አንፈራም። በእኛ ዘመን ቤተ ክርስቲያን አትደፈርም። ቤተክርስቲያን ቤተ ክርስቲያን አትዘጋም። የቤተ ክርስቲያን ይዞታ ለሌላ ሰው አይሰጥም። እኛ ከቁጭ ብለን ቃል የምንሰማበት ቦታ ነው እኛ ስንሞት የምንቀበርበት ቦታ እኮ ነው። እንዴት አንድ ግለሰብ ከህዝብ በልቶ እንዴት መንግስት ይስጣል? ይሄ ኦርቶዶክስ ላይ የታቀተ ሴራ ነው። እስቲ ሁሌም ሌላ ሃይማኖት፣ ሌላ ቤተ ክርስቲያን ተነክቶ ያውቃል? የለም፣ ሁሌ ኦርቶዶክስ ላይ ብቻ ነው። በመላው ዓለም ላይ የምትገኘው ኦርቶዶክሳውያን፣ የአረካ ኦርቶዶክሳውያን ጎን እንድትቆሙ እንጠይቃለን። ከሁላችሁም ለአረካ ኦርቶዶክሳውያን ድምፅ ሁኑ። በእናታችሁ በማርያም በቃ መንግስት እጁን ከቤተ ክርስቲያን ያንሳ። ሼር ኮፒን ሪፖስ እያደረጋችሁ ለአለም አረ ይሄ ግፍ ነው። አረ ይሄ ወንጀል ነው። አሪሄ በደል ነው። አንገትሽ ላይ ማዕተብ ያረክሽ አንገት ላይ ማዕተብ ያረክ የተዋሕዶ ልጆች ከቅድስ ቤተክርስቲያን ልጅነትን የተቀበላችሁ ባለማተቦች ይህን ቪዲዮ አብዝታችሁ ኮፒሊንግ ሼር ሪፖስት እንታደርጉ በእናታችን በቅድስ ድንግል ማርያም ስም እጠይቃችኋለሁ፣ አሳስባችኋለሁ። እኔን ቀን በቀን እያሳሰበኝ እያስጨነቀኝ ያለው ነገር የቅድስ ቤተክርስቲያን እርስቷና ቦቷ መወሰዱና መወረሱ ነው። እኔን እያሳሰበኝ እያስጨነቀኝ ያለው በሰሜን በደቡብ በምስራቅ በምዕራብ ላይ ገዳም ብለው ወጥተው ኦርቶዶክሲያኖች በሰላም ወጥተው በሰላም አለመመለሳቸው ነው። እኔን እያስጨነቀኝ እያሳሰበኝ ያለው ገዳማያን አባቶቻችን በግፍና በጭካኔ መገደላቸውና መታረዳቸው ነው። አሁንም ወላይታ ሶዶ ሀገረ ስብከት ላይ እየተደረገ ያለው የአቡነ ገብረ መንፈስ ቅዱስን ርስት የመውሰድ ነገርን እኔ አጥብቄ ይቃወማለሁ። እናንተስ ኦርቶዶክሲያኖች አባቶቻችን እኮ አጥንታቸውን ከስክሰው ደማቸውን አፈሰው ይችን ቅድስት ቤተክርስቲያን እስካሁን ድረስ አቆይተውልናል። የኛ ግዴታ እቺን ቅድስት ቤተ ክርስቲያን ለትውልድ ለትውልድ ማስተላለፍ ነው። እባካችሁን እባካችሁን አብዝታችሁ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሚመለከተው አካል አቅርቡልኝ። ግራኝ አህመድ ያለ አስራናት ብሎ ያላፈረሳትን ቅድስት ቤተክርስቲያናችን እንደዚሁም የወዲት ጉዲት ያላፈረሰቻትን አማናት የሆነችውን ቅድስ ቤተክርስቲያን አሁንም ለማፍረስ ብዙ ጥረቶች እየተደረጉ ይገኛሉና ኢየሱስ ክርስቶስ በደሞ የመሰረታት ቅድስ ቤተክርስቲያናችን ዛሬም ነገም ደምቃም አሸብርቃም ትኖራለች። ኦርቶዶክሲያኖች ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረስ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ይህን ቪዲዮ አብዙታችሁ ኮፒሊንሽ ሪፖስት እያረጋችሁ ለዓለም አድርሱልኝ። እወዳችኋለሁ። የይድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካ አቦ ገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን ዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይህንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ቆርጣ ትስት ብሎ እንግዲህ ቪዲዮ እንደተመለከታችሁ ነው የቤተ ክርስቲያናችንን ርስት መወሰድ ከጀመረ ጥቂት ጊዜዎች ተቆጥሯል። በጣም የሚያሳፍሩ ተግባሮች ቅድስት ቤተክርስቲያን ላይ እየተደረጉ ይገኛሉ። ኦርቶዶክሳውያን ምዕመን ጉዞ ብለው ወጥቶ በሰላም ወጥቶ በሰላም አለመመለሱ አሳሳቢ አስጨናቂ ሆኗል። በጣም የሚያሳፍሩ ተግባር ቅዱስ ቤተክርስቲያናችን ላይ እየተደረገ ይገኛል። ዮዲት ጎዲት፣ እንደዚሁ ግራኛ ማለት የተለያዩ መንግስታቶችን ቅዱስ ቤተክርስቲያን ማሸነፍ አይችሉም። አሁንም ማሸነፍ አይችሉም። ሊያደክሟት ይችላሉ እንጂ ማሸነፍ አይችሉም። ቅዱስ ቤተክርስቲያናችን ኢየሱስ ክርስቶስ በደሙ የመሰረታት አማናዊት የሆነች ቅዱስ ቤተክርስቲያናችን ዛሬም ነገም ደምቃ ትኖራለች። እኔ ግን ግርም የሚለኝ ነገር ኦርቶዶክስያኖች እህኒ የኛ የእናታችን የአባታችን ቤት ተወርሶ ቢሆን ወይ ተወስዶ ቢሆን እንሟሟት እንጣጣር ነበር። ዛሬ ግን ለቅድስ ቤተ ክርስቲያናችን ድምጽ የሚሆናት ሰው ራሱ አልተገኘም። እባካችሁ ነው እባካችሁ፣ በምንችለው አቅም ላማኔት ለሆነችው ቅድስ ቤተ ክርስቲያናችንን ዘርን፣ ሃይማኖትን፣ ፖለቲካን የማትነቀውን አማኔት የሆነችው ቅድስ ቤተ ክርስቲያን አለሁልሽ ልንላት ይገባል። ምክንያቱም በጭንካችን በመከራችን ጊዜ ያለችን አንድ መሸሸጊያ ቤተክርስቲያን ብቻ ስለወጥ እኔ የእናቶቻችን የአባቶቻችን ርስት ቢሆን እየተጋደልን ነበር። አሁን ግን የቤተክርስቲያን ርስት ሲነካ እኛ የተዋሕዶ ልጆች የታለን? የታለን? የታለን? የታለን? አለን አለን በሉ። ኮመንት ላይ ሐሳባችሁን፣ አስተያየታችሁን አጋሩ እባካችሁ። ወላይታ ሀገረ ስብከት ላይ እየተፈጸመ ያለው ነገር ይሄ ነው። ከዚህ በፊትም እዛ የሚገኙ ኦርቶዶክሲያኖች ላይ ብዙ ግፍ፣ ብዙ ሰቆቃ ሲደርስባቸው ነበር። እንደ ወላይታ ኦርቶዶክሶች ጠንካራ ኦርቶዶክሳዊ የለም። ትንሽም ቢሆኑ እንግዲህ እየተገደሉ ነው እየሞቱ ነው። ለዚች ቻማና የዘሮቹ ቅድስት ቤተክርስቲያናችን መስቀላችንን ሁሌም እንደምናገረው እግራችን ላይ ወይም እጃችን ላይ አይደለም ያደርግ ነው አንገታችን ላይ ነው። አንገታችንን በሰይፍ ካልቆረጣችሁት ይህ መስቀል ሊወርድ አይችልም። ምክንያቱም ኢየሱስ ክርስቶስ እስከ ቀራንዮ ድረስ የታመነበት መስቀል ስለሆነ እባካችሁን፣ እባካችሁን አባካቹ አማኔ ሆነችው ቅድስት ቤተክርስቲያናችን ስትነካ ዝም አንበል፣ ዝምታው በኋላ ዋጋ ያስከፍለናል። የብዙ የቤተክርስቲያኖቻችን እርስት በመወሰዳቸው ዝም በማለታችን ምክንያት ዛሬ የማንም መፈንጫ ሆኗል። ለጥቂቱ ላንሳላችሁ። የመስቀል አደባባይ ጉዳይ ለኦርቶዶክሳውያን በቂ ነው ብዬ አስባለሁ። የፈለገው ሰው አገልግሎት ይወስድበታል፣ ለቅድስት ቤተክርስቲያን ሲሆን ግን ይሄ ነገር አይቻልም። ደብረም ቁልደታ ማርያምን ማንሳት እንችላለን። የመስቀሉ ፕሮጀክት ከተጀመረ ስንት አመት ሆኖ አሁንም ግን እንደቆመ ነው፣ አሁንም እንደቆመ ነው። ቡልጋሪያው ሚካኤል ትዝ ካላችሁ፣ አብዛኛው በቲክቶክ ወጣቱ ድምጽ በመሆኑ ምክንያት የቡልጋሪያው ሚካኤል አጥሩ ሳይነካ አልፏል? አሁንም ቅድስት ቤተክርስቲያናችን ስትነካ በምንችለው ሶሻል ሚዲያ ልንጮህ ይገባል። ካልሆነም ደግሞ ቦታው ድረስ ሄደን የሚገባንን ነገር ማድረግ አለብን ብዬ አስባለሁ። ባለፈውም ተናግሬዋለሁ። ሰማዕታት እንጂ አንቁጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግን እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳገዛ ነው። ቤተክርስቲያን የሚበድሏትን ሰዎች ትወዳለች። ቤተክርስቲያን የሚበድሏትን ሰዎች ይቅር ትላለች እና አማኔ የትኖቹ ቤተክርስቲያን የምትለይበት ምክንያት ይሄ ነው። አብዝተንን እንጸልይ። በጸሎት የማይደረግ ነገር የለም የማይሆን ነገር የለምና፣ አብዝተንን እንጸልይ ስለ ቅዱስ ቤተክርስቲያናችን። ድምጽኑን ስለ ቅዱስ ቤተክርስቲያን እየተኛን ያለን ሰዎች እንንቃ፣ እንንቃ፣ እንንቃ። ቅዱስ ቤተክርስቲያናችን ከተነካች ዝም አንልም፣ ዝም አንልም፣ ዝም አንልም። ወደ ቀጣዩ መረጃ ስናልፍ እንግዲህ በርሜል ቅዱስ ጊዮርጊስ እንዲዘጋ እየተባለ ይገኛል። ሊዘጋም ነው ተብሏል። እንግዲህ ብዙ ቪዲዮዎች ወጥተዋል። እስቲ እነዛ ቪዲዮዎች ተመልክተን

ለባት ለበርሜል ጊዮርጊስ ትኩረት ለበርሜል ጊዮርጊስ እያላችሁ ኮሜንት ላይ አስቀምጡልኝ። የተዋሕዶ ልጆች እንዳታሳልፉት፣ ኮሜንት ላይ ትኩረት ለበርሜል ጊዮርጊስ እያላችሁ 50 50 ጊዜ ሼር 50 50 ጊዜ ኮፒ ሊንክ አድርጉ። አሁንም 2015 እንደተፈጠረው በርሜል ጊዮርጊስ ላይ ሊፈጠር ነው። ይኸው የአተቱን በሽታ ብዙ ሰው ህይወትን ነጥቋል። 2015 አሁንም በሽንት ቤት እጥረትና በንጹህ ውሃ አቅርቦት እጥረት በርሜል ጊዮርጊስ ዳግም ሊዘጋ ነው። እባካቸው የበኩላችን ትብብር እያረግነ ይሄ ሰማቱ ዘግ እንዳይዘጋ የበኩላችን አስተዋጽኦ እና አስተዋጾ እያደረግነ ሽንት ቤቱ እናሰራው፣ ንጹህ አቅርቦት እዚያ ቦታ እናሰራ። ዓለም ሁሉ እየዳነ ነው ከልዩ ልዩ በሽታ። በርሚል ጊዮርጊስ ብዙዎች አይታችኋል፣ ምስክሮች ናቸው። ስለዚህ ሼር ሼር እያደረጋችሁ በገዳሙ አካውንት እየረዳችሁ ሁሉም የፊታችን ሚያዚያ ሁለት እና ሶስት የገቢ ላይ ማሰባሰቢያ ስላለ በዚህ ቲክታክ ፕላትፎርም እንዳትቀሩ። ሰማዕቱ በርሚል ጊዮርጊስን የአቅማችንን አድርገን ንጹህ አቅርቦት እናሰራ። እኛም ስለ ሰማዕቱ ይዣችኋለሁ። ይህም ቪዲዮ በጣም ሼር አድርጉልኝ ኮሜንት ላይ ትኩረት ለበርሜል ጊዮርጊስ ትኩረት ለበርሜል ጊዮርጊስ እያላችሁ ጻፉልኝ የበርሜል ጊዮርጊስ ቤተ ክርስቲያን እና የጸበል ስፍራው ሊዘጋሉ የተዋሕዶ ልጆች ይሄ ቪዲዮ አቅም እንዲኖረው ያስፈልጋልና ና ባካችሁ በጣም ሼር አድርጉልኝ እንደሚታወቀው በርሜል ጊዮርጊስ ሄዶ ያልመሰከረ የለም በርሜል ጊዮርጊስ ሄዶ በረከት ያላገኘ የለም ስለዚህ መባካችሁ የሰማቶ የቅዱስ ጊዮርጊስ በረከትና ረድኤቱ የደረሳችሁ ይህም ቪዲዮ በጣም ሼር አድርጉልኝ ይህም ቪዲዮ ለብዙዎች ያደርሱልኝ። ትኩረት ለበርሜል ጊዮርጊስ ትኩረት ለበርሜል ጊዮርጊስ እያላችሁ እጻፉልኝ። በእርግጠኝነት በዚህ ስም ኮሜንቱ ጥልቅልቅ ይላል። ሁላችንም እኩል እንደሰታለን። ሁላችሁም በኮሜንት ገቡና ጣቶቻችሁን ትጠቀማላችሁ። ከዛ በኋላ ቅዱስ ጊዮርጊስ ብላችሁ ትጽፉልኛላችሁ። እባካችሁ ይህንን እንድታደርጉ ጠይቃቸዋለሁ። ከዛ በመቀጠል ደግሞ ተከታዩን መልእክት ሁላችሁ በጥራት ትሰሙኛላችሁ። ተርሚኖስ ሚዲያ አንድ ትልቅ ጉዳይን ይዞልን ወደኛ መጥቷል። በርሜል ቅዱስ ጊዮርጊስ አይዘጋም ይለናል መፈክሩ እንደዚሁ ዝም ብሎ እንዲውለበለበ የተሰቀለ ሳይሆን በርሜል ጊዮርጊስ በጣም በርካታ ምዕመናንን እንደማስተናገዱ ብዙ የልማት ስራዎች መሰራት ይጠበቅበታል። ስለዚህ ይህንን አሳልጦ ለማስተባበር እንዲያመች ይህንን መፈክር ተጠቅሞ በነገ ሁለት ማለትም ሚያዚያ ሁለት በሚጀምር ሚያዚያ ሶስት የሚጠናቀቅ ከቀኑ 12 ሰዓት ጀምሮ በበርካታ ሚዲያዎች የገቢ ማሰባሰቢያ ይደረጋል። ስለዚህ እዚህ ነገር ላይ አነሰ በዛ ሳንል እንድንሳተፍ ጥሪው ቀርቧል። ሁላችንም የቤተ ክርስቲያን ሚዲያዎችን ከበን ለዚህ ዓላማ አለን ልንል ያስፈልጋል። በርሜል ጊዮርጊስ እውነት ነው፣ አይዘጋም። ተርሚኖስ ሚዲያን እጅግ እናመሰግናለን። እንሄዳለን በርሜል ጊዮርጊስ እንሄዳለን። እንሄዳለን በርሜል ጊዮርጊስ እንሄዳለን። እንሄዳለን እንባረካለን። እንሄዳለን እንባረካለን። እንሄዳለን ስሙን እንጠራለን። እንሄዳለን ስሙን እንጠራለን። ቅዱስ ጊዮርጊስ የአገሬን ቋጠሮ ስታውዘንድሮ ቅዱስ ጊዮርጊስ የአገሬን ሲያገር ቋጠሮ በታው ዘንድሮ እናንተ ብቻ አሜን በሉ። ቅዱስ ጊዮርጊስ የልባችንን ቋጠሮ ይፍታለን። ቪዲዮውን እንደተመለከታችሁ ነው የሰማያቱ ቤት ሊዘጋ ነው ማለት ነው። ዛሬ የመጨረሻ የላይቭ ፕሮግራማቸውን ያደርጋሉ። እንግዲህ 2015 ላይ የምታውቁ ከሆነ የምታስታውሱ ከሆነ እንግዲህ 2015 ላይ ብዙ ኦርቶዶክሲያኖች ሞተዋል አልቀዋል እዛ ቦታ ላይ ማለት ነው። በተለያዩ ህመም ምክንያቶች እንግዲህ ቤተክርስቲያኑ አሁንም የልማት ስራዎችን ባለመስራቱ ምክንያት እንግዲህ ሊዘጋ ነው ማለት ነው። ሊዘጋ ይችላል ማለት ነው። የሰማዕቱ ቅዱስ ጊዮርጊስ ወዳጆች ለክርስቶስ እስከ ጥግ ድረስ የታመነው የሰማዕቱ ቅዱስ ጊዮርጊስ ወዳጆች ስጋው አመዶን እስኪዘራ በደብረ ይራክ ተራራ ድረስ እንግዲህ የታመነው ቅዱስ ጊዮርጊስ ወዳጆች የት አላችሁ ለማለት ፈልጋለሁ። እዚህ ነገር ላይ በመረባረብ እንግዲህ የሰማዕቱ ቤት ከመዘጋት አድኑት አድኑት አድኑት እላለሁ። እንግዲህ ብዙ ሰዎች እየተፈወሱ ያሉበት፣ ብዙ ሰዎች እየዳኑ፣ ብዙ ሰዎች ቋጠሯቸው እየተፈታ ያለበት ቦታ ነውና፣ እባካችሁን እባካችሁ እኔ ቦታ እንዳይዘጋ ዘጋ፣ ሁላችንም ረብረባችን ያስፈልገዋል። የቻልነውን ነገር እናድርግ ለማለት እፈልጋለሁ። እንግዲህ ወደ ቀጣይ መረጃ ስናል፣ ዩቲ ኦርቶዶክስ ሆናለች ወይስ አልሆነችም? ነጠላ ለብሳ እየታየሽ ነው የሚል ብዙ ጥያቄዎች እየመጡ ብዙ ቪዲዮዎች እየተሰሩ ይገኛሉ። እነዛን ቪዲዮዎች ተመልክተን እንመለስ። ላእስቲ ይህንን ጉር ተመልከቱት። ህን አምርም ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሽ ነጠላ እንደምትለብሽው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም ታዋቂዋ ቲክቶከር ዩቲናስ እንግዲህ ኦርቶዶክስ እንደሆነች የተለያዩ ሚዲያዎች ላይ እየተሰራጨ ይገኛል። ይሄ በፍጹም ሀሰት ነው ማለት ነው። እሷም እንግዲህ እዚህ ጋር በኮመንት እንደዚህ እንደገለጸችው ቪዲዮ እየሰራች ነው ያለችው፣ የቴዲ አፍሮ ዘፈን ሼም እንደፈር የሚለውን ማለት ነው ከሲሳይ ጋር ሆነው ክሊፑ ነው እየሰሩ ያሉት እንጂ በፍጹም እምነቷን አልለቀቀችም። ይሄ የተሳሳተ መረጃ ቪዲዮ እንደተመለከታችሁ ነው። እንግዲህ ዩቲናስም በተለያዩ ኮመንቶች ላይ ለመመልከት ሞከር ነበር። ኦርቶዶክስ አልሆነችም። እንግዲህ አንድ የዘፈን ስራ ወይም ምናም ለማስተዋወቅ የተሰራ ስራ ነው። ድሬዳዋ ሀረር ላይ ማለት ነው የቴዲ የቴዲ አፍሮን ዘፈን ለማስተዋወቅ ነው። አው እስላምና ክርስቲያኑ ያን ሳንቲሙ ለገስተውሽ ነው የሚባሉት በመከባበርና በመተሳሰብ ነው እንጂ ቴዲ አፍሮ ዘፈን ላይ ነው እንደዚህ አይነት ነገር ያለው አንቺ ባይማዙት ሸኔም ባይማኑት ቴዲ አፍሮ ዘፈን ላይ ነው እንጂ በትክክለኛው ህይወታችን ላይ እንደዚህ አይነት ነገር የለም ማለት ነው። ግን ያው ነጠላ ስለብስ በጣም እንደምታምር ተመልክተናል ማለት ነው። እግዚአብሔር አምላካውንም ይሻልብ ነው የሚያመልሰው ምክንያቱም ያንድ ነፍስ መመለስ በመላእክትም ዘምድም በእግዚአብሔር ዘንድም እንግዲህ ትልቅ ነገር ነውና፣ ጸሎትና እርግላት ኑ በብርሃኑ ተበላለሱ ስለቻው ነው ቅዱስ ቤተክርስቲያናችን። ምንም የተፈጠረ ነገር የለም ማለት ነው። ዩቲናስ ዘፈን በማስታወቅ የሰራችው ነው፣ ነጠላ ለብሳ እንጂ ምንም የሆነችው ነገር የለም ለማለት እፈልጋለሁ። እንግዲህ የዘመናችን ድንቁ መምህር እንግዲህ ያስተላለፉት መልእክት አለና እሱም መልእክት ተመልክተን እንመለስ።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 ለውለታ አይሆነች አገር የሰራች ቤተ ክርስቲያን የማያቋት ሰዎች ተነስተው ጉልበታቸውን እያሳዩባት ያሉ። ቢሆንላቸው አይሆንላቸውም እንጂ ለማታ አይፈልጉም አንዳንዶቹ ሊያጠፋት ነው የሚፈልጉት። እያንዳንዱን ገልጦ ማየት ያስፈልጋል። ኦርቶዶክሳውያን ተስፋ እንድትቆርጡ አይደለም ይሄ ምን ነግራችሁ፣ ግን እየሆነ ያለውን ነገር፣ እየተፈጸመ ያለውን ነገር፣ እየተደረገ ያለውን ነገር እንድናውቀው እንድናስተውለው፣ ዘመኑን እንድንዋጀው ነው። ቪዲዮን ለተመለከታችሁ ለመመራችን ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያውርስልን። ሀገራችን ኢትዮጵያ ያለችበትን እንደዚህም ተዋህዶ ሃይማኖታችን ያለችበትን ነገር ነው የገለጹት። ለመራችን በድጋሚ ቃሉትን ያሰማልን። እንግዲህ ወቅታዊና አዳዲስ መረጃ ለእናንተ ለተዋዱ ልጆች አደረስን። እናንተም የሚጠበቀውን ነገር ላይክ፣ እንደዚሁም ሰብስክራይብ እያደረጋችሁ የደወል ምልክቱን እየጫናችሁ ልታበረታቱ፣ በሉ እግዚአብሔር ስም ጠይቃለሁ። በቀጣይ ወቅታዊ እና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ማድረጋችሁን አትርሱ።